ሰላም ሰላም የዛጎል ቤተሰብ፣ በዚህኛው ቪዲዮ የአፍሪካውያን ታዋቂ ምርት ነው የሚባለው የአፍሪካ ብላክ ሶፕ ነው የማወራላችሁ። ጥቅሙን ብቻ ሳይሆን ይህንን ያህል ስሙ የተጋነንለት ከምን ቢሰራ ነው ብለን ማሰባችን አይቀርም። እንዴትና መቼ እንጠቀመው፣ የጎንዮሽ ጉዳት አለ ወይ፣ ስለ አስተሻሸጉ፣ የትኛው ነው ትክክል የሚለውን የተወሰነው ላውራላችሁ። ይህንን ቪዲዮ ሳዘጋጅ የተለያዩ የደሰሳ ጥናቶችን በማድረግ ሳሙናውን የተጠቀሙ ሰዎችን በማናገር ከባለሙያዎች ጋር በማውራትና ሳሙናውን ለተወሰነ ቀናት ራሴም እንደዚህ በመጠቀም ነው። አሁን አሁን የምዕራብ አፍሪካ ሀገራት እንደ ጋና፣ ኮትዲቫር፣ ዩጋንዳ ያሉት በውበት መጠበቂያ ምርቶች ታዋቂ እየሆኑ መጥተዋል። ከዚያ ይልቅ ዓለምን አይን እየሳበ ያለው ምርቶቻቸውን ለማምረት የሚጠቀሙት በአብዛኛው ከኬሚካል ነፃና ተፈጥሯዊ ከሆኑ ኦርጋኒክ ግብዓቶች መሆኑ ነው። አንድ የውበት መጠበቂያ ምርት ጥሩ ነው የሚያስብለው ነገር አንዱ ከኬሚካል ነጻ መሆኑ ነው። ሳሙናውን እንዲህ እንደምታዩት በባህላዊ መንገድ ከምንም አይነት ኬሚካል ነጻ ሆኖ የተመረተና በራሱ ታዋቂነትን ማግኘት የቻለ ሳሙና ነው። ግን ጥያቄው የሳሙና ውጤታማ እንዲሆን በተጠቃሚዎች እንዲመረጥ የሚያደርጉት ንጥረ ነገሮች ምን ምን ናቸው? በዚህ እንደ ማሳያ የሆነው በጣም እየተወራለት ያለው የአፍሪካን ብላክ ሶፕ ለማምረት የሚጠቀሟቸው ግብዓቶች ምን ምን ናቸው? ዋና ዋናዎቹ እነዚህ ናቸው። አንደኛ የቆዳ ከለርን በማሳመር የሚታወቀው የካካዎ ፍሬ ቆዳ ቆዳ ልስልስ ከሚያደርገው ከሻያ ቅቤ ወይንም ደግሞ ሻያ በተር ከምን ጊዜውም የውበት አስፈላጊ ከሆነው ከተፈጥሮ ማር፣ ከኮኮናት ኦይል ወይንም ደግሞ ኮኮስ፣ ለቆዳ ፍካትና ማማር ወሳኝ ከሆነው ከቫይታሚን ኤ፣ ሙዝ ከሚመስል የእነሱ ሀገር የሚገኝ አትክልት ፕላንቴን ከሚባል ፍሬ ልጣጭ አሊያም ቅጠል፣ ሁሌም ለጸጉርና ለቆዳ መራስና መለስለስ ተመራጭ ከሆነው ኮይራ ዘይት፣ የቆዳ መሸብሸብን በመከላከል ከሚታወቀው ቫይታሚን ኢ ኦይል ነው። የሳሙና የሚመረተው እነዚህ ግብዓቶች ዋና ዋና ናቸው የሚባሉት ነው። እያንዳንዳቸው ግብዓቶች ጥቅም ላይ የሚውሉት በምክንያት ነው። ለምሳሌ ለቆዳ እርጥበትና ለስላሴ ይጠብቃሉ፣ ወይ ለጸጉር ወይንም ለቆዳ ምን ያህል አስፈላጊ ናቸው የሚለውን ተጠንቶ እንደተሰራ ይናገሩለታል። ይህ በተፈጥሮ ንጥረ ነገሮችና በባህላዊ መንገድ ለአፍሪካውያን ቆዳ እንዲስማማ ተደርጎ የተሰራው አፍሪካን ብላክሶፕ ወይም የአፍሪካ ጥቁር ሳሙና እንደ ጸረ ባክቴሪያና ጸረ ብግነት ባህሪያቶች ያሉ ሲሆን በቆዳ ላይ የሚወጡ ችግሮችን እንደ መበለስ፣ ጥቋቁር ነጠብጣብ፣ የቆዳ ከለር አለመጥራት፣ የአይን ስር ጥቁረት፣ ሽፍታ ያሉትን ለማጥፋት ጽድት ያለ ወጥ ከለር እንዲኖር የሚያደርግ ነው። ባለሙያዎች እንዳሉት በዚህ ሳሙና መታጠብ በመድኃኒት መታጠብ ነው። ቆዳን የማከብ የማጽዳት ባህሪ ያለው። ሌላው የዚህ ሳሙና ዋና ጥቅሙን የተባለው ያለ እድሜ የሚመጣን የቆዳ መሸብሸብን ይከላከላል። ግን ብዙዎች እንደሚፈልጉት ቆዳን የማቅላት ወይንም የማንጣት ባህሪ የለውም። እንዲሁም የራሳችንን ከለር ነው ጥርት የሚያደርገው ወይንም ደግሞ ተፈጥሯዊ ከለራችን ወጥ እንዲሆን፣ አንድ አይነት የተመሳሰለ ከለር እንዲኖረን ያደርገናል። ስለዚህ ቆዳችንን ማንጣት ወይንም ደግሞ መቅላት ለምንፈልግ ሰዎች ይህ ሳሙና ብዙም ተመራጭ አይደለም። ሳሙና የቆዳን የተፈጥሮ ቀለም ያሳምራል፣ ጽድት ያደርጋል እንጂ አያቀላም ወይንም ቆዳን ብልች አያደርግም። መቅላት ወይንም ቆዳችን እንዲነጣ የምንፈልግ ሰዎች ይሄ ሳሙና ብዙም አይጠቅምንም። ግን የራሳችን ከለር ተጠብቆ ጽድት እንዲ ለምንፈልግ ወሳኝ ሳሙና ነው። በቆዳ ላይ የሚከሰቱ ሽፍታዎች፣ ጥቋቁ ነጠብጣብ፣ የቢንቢ ንክሻ ምልክቶች፣ ለፀሐይ አብዝቶ በመጋለጥ ምክንያት የሚመጣ የቆዳ ከለር መቀየርን ያክማል፣ ያጠራል ቅድም እንዳልኩት ዋናው ጥቅሙ ነው የሚባለው የቆዳ መሸብሸብን ይከላከል ይከላከላል። በነገራችን ላይ ለፊት ወይም ለእጅ ብቻ ሳይሆን ለጸጉርና ለሰውነትም መጠቀም እንዲቻል ተደርጎ የተሰራ ነው። አሁን አሁን ብዙዎቻችን በሻምፖ ምክንያት ጸጉራችን እየደረቀና እየተሰባበረ ነው። ለዚህ ፍቱ መፍትሄ ነው የሚባለው ይህ ተፈጥሯዊ ጥቁር ሳሙና ነው። በሻምፖ ምክንያት የሚመጣን የጸጉር መድረቅን፣ መሳሳትን ላስቸገረው ይሄ ሳሙና ልክ እንደ ዱሩ ሳሙና ጥሩ የሚባል ነው። ስለ ዱሩ ሳሙና በሌላ ቪዲዮ እንደዚህ የፕሮዳክት ቅኝት በማደርግበት ቪዲዮ በሰፊው የማወራላችሁ ይሆናል። አንቲባክቴሪያና አንቲፈንገስ ባህሪ ስላለው ፎሮፎርን በማከም የጭንቅላት ቆዳ ንጹ እንዲሆን ያደርጋል። ቆሻሻና የሞቶ የቆዳ ሴሎችን በማስወገድ ጤናማ ጸጉር እድገትን ያበረታታል። ይህ የጸጉር መነቃቀል እና መሳሳትን ይከላከላል። በውስጡ ያሉት እንደ ኮኮስ ሻበተርና ወይራ ዘይት የቆዳና የጸጉር መድረቅን የሚከላከሉ ሲሆን በቆዳ ላይ የሚገኙ ሴሎችን በማነቃቃት ጸጉር ጥሩ እድገት እንዲኖረው ያበረታታል ይላሉ ባለሙያዎች። የተደረጉ ጥናቶች እንደሚያሳዩት እንዲህ ከኬሚካል ነፃ ሆኖ የተሰሩ ምርቶች ብዙም የጎንዮሽ ጉዳት የሌላቸው ሲሆኑ ጥቅማቸው ደግሞ ከፍተኛ ነው። የዚህ ሳሙና ጥቅም በሰውነት ላይ የሚወጣን አለርጂ ያክማል። በውስጡ ያለው ማር ጸረ ባክቴሪያ ባህሪ እንዲላበስ ስላደረገው እንዲህ አይነት ችግሮችን ለማከም ይጠቀሙበታል። ጺምን ወይንም አላስፈላጊ ፀጉርን ከሰውነታችን በምናስወግድበት ወቅት የሚፈጠርን የማሳከክና የሽፍታ ስሜት ለማጥፋት ተመራጭ ነው። ወዲያው እንደ ተላጨን በዚህ ሳሙና ታጥቦ ዘይታማ ቅባቶችን ወይም ደግሞ ቫዝሊን መቀባት ቆዳ እንዳይቆጣና ሽፍ እንዳይል፣ እንዳያሳክክ ያደርጋል። ሌላው ይህን ሳሙና አዘውትሮ መጠቀም የደረቀ ቆዳና የሻከረ ተረከዝ ለማለስለስ እንደሚችል ባለሙያዎች ይናገሩለታል። ይህን ሳሙና እንዴትና መቼ እንጠቀመው? በቤታችን ያለን የፊትን ወይም የገላ ሳሙና በዚህ ሳሙና መተካት እንችላለን። አዘውትረን ልንጠቀመው የምንችለው ስለሆነ ያለብን ነገር በፍጹም ሳሙናውን ቀጥታ ቆዳችን ላይ ማዋል የለብንም። ምንጊዜም ደረቅ ሳሙናን ስንጠቀም እንደዚህ እጃችንን ተቀብተን አረፋ ካወጣን በኋላ ነው ፊታችንን መቀባት ያለብን። ለገላችን ስንጠቀም በገላ ማሻው ላይ ከቀባን በኋላ ነው ሰውነታችንን መቀባት ያለብን። አንዳንድ ቪዲዮ ላይ የተለያዩ ሳሙናዎችን ቀጥታ ፊት ላይ ሲቀቡት ይታያል። ይህ በፍጹም ስህተት ነው። በተለይ የፊት ቆዳ በደረቅ ወይንም በጠንካራ ነገር መፈግፈቅ ቆዳን እንደሚጎዳ በተደጋጋሚ በባለሙያዎች ይነገራሉ። ለዚህ በተለይ ፊታችንን ቀጥታ በሳሙና መፈግፈግ በዚህም ቢሆን በሌላ ሳሙና መፈግፈግ አይኖርብንም ማለት ነው። ስለዚህ ሳሙና ከገረመኝ ነገር በጣም ጥቂት በእጃችሁ ውስጥ ስትነኩት ብዙ አረፋ የሚወጣው መሆኑ ነው። ብዙ ሳንጫለው እንደዚህ በጣታችን ነካ ስናደርገው እንደምታዩት እንዲህ ከልክ በላይ የሆነ አረፋ ይወጣል። ስለዚህ ሳሙና ሳልነግራችሁ ማለፍ የማልፈልገው ስለ አስተሻሸጉ ነው። ዋናዎቹ አምራቾች የሚያመርቱትና የሚያከፋፍሉት በዚህ መልኩ በላስቲክ ተቋጥሮ ነው። ቅድም እንዳልኩት ምንም አይነት የፋብሪካ ምርቶችን የማይጠቀሙ ተፈጥሮ ተፈጥሯዊና ኦርጋኒክ ምርቶች አምራች ናቸው። አምራቾቹ ያመርታሉ፣ እንዲህ በሲስላስቲክ አስረው ለገበያ ያቀርቡታል። ነገር ግን አንዳንድ ቦታ እንደምናየው በተሻለ አስተሻሸግ ታሽጎ ይመጣል። ሌሎች አከፋፋዮች እንዲሁ የሳሙናውን የውጭ እይታ ለማሳመር በሚያምር ማሸጊያ ያቀርቡታል። ያም ጥሩ ነው። ነገር ግን ዋናው ከሳሙናው የምናገኘው ጥቅም ነው። የጎንዮሽ ጉዳት አለው ወይ? በአግባቡ ከተጠቀምንበት የጎንዮሽ ጉዳት የሌለው ቀለል ያለ ሳሙና ነው። ብዙውን ጊዜ እንዲህ ከኬሚካል ነፃ የሆኑ እና ተፈጥሯዊ ግብዓቶችን ያካተቱ ምርቶች ማግኘት ከቻላቸው እንድትጠቀሙት አበረታታቸዋለሁ። ምክንያቱም ብዙም የጎንዮሽ ጉዳት የላቸውም። ቀጥታ ተፈጥሯዊ ግብዓቶች ለምሳሌ ማር በቤት ውስጥ የምንጠቀመው ነው ወይራ ዘይት፣ ኮኮስ ሻ በተር፣ እንደዚሁ ተፈጥሯዊ ምርቶች ስለሆኑ ያን ያህል የጎንዮሽ ጉዳት የላቸውም። በዚህ ሳሙና ላይ የተካተቱት ምርቶች የዲተርጀንት መጠኑ ደግሞ በጣም አነስተኛ ስለሆነ ያን ያህል ጉዳት የሚያመጣ ወይንም ደግሞ እስካሁን በተደረጉ ኮመንቶችና ጥናቶች ይህን ጉዳት አድርሶብኛል የሚል ሪፖርት የለውም፣ በተለያዩ ዌብሳይቶችና ጥናቶች ለማየት እንደሞከርኩት። የዛጎል ቤተሰብ አብራችሁኝ ስለቆያችሁ ከልብ ነው የማመሰግነው። ቪዲዮን ከወደዳችሁልኝ ላይክ እና ሼር በማድረግ ለማድረግ ለሌሎችም እንዲደርስ ያድርጉ። አስተያየት ጥያቄ በኮመንት ላይ ያስቀምጡልኝ። ደስ ብሎኝ ነው የማወራው። ሌላው እንደዚህ ከመጠቀም በፊት ስለ ምርቱ ማወቅ እፈልጋለሁ ወይንም ደግሞ እየተጠቀምኩበት ነው ግን ብዙም ስለ ምርቱ አልገባኝም የምትሉትን አሳውቁኝ። በኮመንታችሁ መሰረት ጠቃሚ የሆኑትን እየመረጥን ቪዲዮ እንሰራበታለን። ቪዲዮውን አቀርባለሁ። ቪዲዮ ላይክና ሼር ማድረግ አትርሱ። ከልብ ከልብ ነው የማመሰግነው። አምላክ ለምድራችን ሰላም ይሆን ይበልልን።